ያልኳችሁን ከሰራችሁ የታዘዛችሁን ከፈጸማችሁ ጀነት አለኝ። አላህ ደግሞ የጀነቱን ጉዳይ አላህ ከነዛ ሰዎች ያድርገንና፣ ያ ሳይታይ ያ ሳይዳሰስ ተአምሩንና አቅሙንና ጉልበቱን እመኑ ያለን ጌታ፣ የሰራሁትን ተመልከታችሁ በባዶ እንዳልተሰራ ተቀበሉ ያለን ጌታ አያችሁ። ስንታመም የታየ ያልንበት ሲቸግረን የጠራ ነው። ሲብሰን ወደ እሱ የተጠጋ ነው። ሳናየው እንዳለ ያመንበት የተቀበል ነው። የዚህ የሰማዩ ባለቤት የመሬቱ ባለቤት የፀሐዩ፣ የከዋክብቱ፣ የጨረቃው ባለቤት የሁሉም ፍጡር ባለቤት እሱን ማየት አያስቀናም ሀቂቃ እሱ የሚታይበት እሱ የሚገለጽበት ነው። ጀነት ደግሞ ዛሬ በሩቁ ካከበራችሁኝ፣ ዛሬ በሩቁ ከሰማችሁኝ፣ ዛሬ በሩቁ ካመለካችሁኝ፣ ባልኩት ካመናችሁ፣ በትዛዜ ከተገዛችሁ፣ እንዲህ የሆንኩትን ተአምሬን አይታችሁ የተደመማችሁ ጀነት ውስጥ ገብታችሁ የዚያ ጀነት መስተንግዶ ታዳሚ ከሆናችሁ እኔ እንታዩኛላችሁ ያለበት ነው። ጀነት ደግሞ ጀነት ውስጥ ያለውን ጉዳይ አላህ ስብሐንሁ ወተዓላ የሚነግረን ምን ብሎ ነው? ጀነት ውስጥ ከተባለ የሰው ልጅ ይህን ተው ሲሉት ተው የተባለ የሚያገኘውን ነገር ወይም የሚደርስበትን ነገር ሰው ሲረዳ ነው መተው የማይከብደው። ስራ ሲባል የሚያገኘው ሽልማት ካለው ትዛዙ ይቀለዋል። ምክንያቱም የሚያገኝ ትልቅ መሆኑን ስለሚያምን ለማግኘት ይህን መስራት ምን ችግር አለ ብሎ ያስባል። አላህ ምንድነው ያለው? ጀነት ውስጥ ያለውን ጉዳይ እንደው ሽክፍ አድርጎ ሲናገር ወለሁም ፊሃ ይላል አላህ ጀነት ውስጥ ለነሱ አላቸው? ማተሽተሂሂ ተሽተሂሂ አንፍሱኩም ይላል። ነፍሶቻችሁ የምትፈልገው ሁሉ ነገር ጀነት ውስጥ አላችሁ ይላል እስኪ ነፍሶቻችሁ ዝም ብላችሁ ሁላችሁም ራሳችሁን ጠይቁስ። ስንት ነገር ያሰብነው ስንት የተመኘ ነው። አንዳንድ ጊዜ መመኘት እንኳን አረ ለእኔም ማየት አገኘዋለሁ ብለን በመመኘት ደረጃ እንኳን የሚከብዱን ስንት ናቸው ያሉት። ግን እፈልገዋለሁ፣ ትፈልገዋለሽ፣ ትፈልገዋለህ ግን አላገኘውም። ጭራሽ በቃ የሚሆን የሚሆነውን ነፍስ የተመኝ እንጂ ጭራሽማ የታሰበውን ይህማ ጭራሽ ለእኔ የሚሆን አይደለም ብለን ያሰብናቸው ስንት ናቸው? ይው ጥለነው ምን የሚኬደው ራሱ ማለት ነው። አላህ ግን ስብስብ አድርጎ ጀነት ውስጥ ነፍሶቻችሁ የሚፈልጉት ሁሉ አለ ላ ይህንን ነው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሲገልጹት ምን አሉ? ፊሃ ይላሉ ጀነት ውስጥ አለ ማለ አይኑን ራአት አይን እንደው ምድር ላይ ሆነ አይን አይታው የማታውቀው አሉ። አይታችሁት የማታውቁት አይደለም ያሉት። የድሮ ሰዎች ያላዩት አሁን ያሉት ሰዎች ያዩት በጣም ብዙ ነገሮች አሉ። የድሮ ሰዎች ቢነገሩ አሁን ያለውን ነገር ማመን የሚከብዳቸው፣ አሁን ያሉ አካላቶች ደግሞ ያላዩት፣ ከዚህ በኋላ የሚመጡ ትውልዶች ደግሞ የሚያዩት በጣም በርካታ ጉዳዮች አሉ። እነዛን ሁሉ ለማካተት ያላያችሁት ሳይሆን ያሉት አይን አይታው የማታውቀው ጀነት ውስጥ አለ አሉ። ላ የው ምልክ ያማ እስከ አለም ፍጻሜ ድረስ አይኖች ብዙ ያያሉ። አያችሁት አይደል? ብዙ ያያሉ። አሁን ስንት ነው እያየን ያለ ነው። አይን አይታው የማታውቀው አሉ። ተመልከቱ። ወላ ኡዙኑን ሰሚዓት አሉ። ጆሮም ሰምታ የማታውቀው አሉ። ልክ ቅድም እንዳልኩት ነው። ጆሮ ሰምታው የማታውቀው፣ ምክንያቱም አይንም ሲያዩት የሚያስደስት በጣም በርካታ ጉዳዮች አሉ። በጆሮም ደረጃ ጆሮ ሊሰማው የሚገባው ሲሰማው የሚያስደስተው በጣም በርካታ ጉዳዮች አሉ። ሰምታ የማታውቀው ጆሮ አለ ጅነት ውስጥ ወላ ከጠራ አላ ቀልቢ በሸር አሉ ስብስብ ሲያደርጉት በሰዎች ልቦና ውስጥ በሰዎች አእምሮ ውስጥ ትዝ ብሎ ውል ብሎ ታስቦ ታልሞ የማያውቅ ጀነት ውስጥ አለ አሉ። አላህ እንዲህ አይነቱን ሽልማትና መስተንግዶ ከሚቋደሱት ሰዎች አላህ ያድርገን። እና ይህን ማስተናገዱ አላህ ይህንን ስናስብ፣ ይህን ስንሰማ፣ እዚህ ውስጥ ገብቶ ለመደሰት፣ እዚህ ውስጥ ገብቶ ባለቤት ለመሆን ይህንን እድል ለማገኘት የምፈልገውን እማገኝበት አያችሁት፣ ስንት ያሰብኩት አለ፣ ስንት የተመኘሁት አለ? የማይሆን መስሎ እኔ ለዛ የመሆን መስሎ ያልታየ፣ ለዚህማ አንተ አይመለከትህም፣ ታንሳለህ፣ አንተ በቂ አይደለህም ለዚህ አልታደልክም ያልናቸው ስንት እድሎች አሉ። ጀነት ውስጥ ግን እንደዚህ የሚባል ነገር የለም አሉ። ይህን ለማግኘት ሰው ደፋ ቀና ቢል ቢወጣ፣ ቢወርድ፣ ብዙ ነገር ቢቸገር፣ ብዙ ዋጋ ቢከፈል፣ ምን ችግር አለው? ለምን ካላችሁ አታዩም እንዲህ ያለ ሀያት አለ። ሰዎች በመንግስታት ደረጃ እንኳን መቼም የምናስበው ለማለት ፈለግ ብዙ ችግር ያለበት ቤት ነው። እስከ መገደል ነፍስ መጥፋት ድረስ ያለበት እኮ በባለስልጣን ነው። ተራ ግለሰብ እኮ መንገድ ላይ ቁጭ ብሎ እንቅልፍ ይወስደዋል፣ ችግር የለም። ታክሲ ላይ ተቀምጦ እኮ እስከሚወርድ እንቅልፉን የሚወስደው በጣም ብዙ ሰው አለ። ሌሎቹ ግን በላይ በካሜራ በታች በክላሽ በተለያዩ መንገድ ተጠብቀው የታክሲ ውስጥ እንቅልፍ የሚወስደው ሰው ያለውን ነፃነት እሰቡት፣ ምንም የለበትም። አለ እንዲህ ነውና ይህንን ለማግኘት በዚህ መልኩ አላህ ሲያቆላምጠን፣ አላህ በዚህ መልኩ ደካማነታችንን ጠንክር እንድንል እንዳንልፈሰፈስ የሆነ ነገር እንዳያታልለን እንዳይሸውደን፣ ይህንን አስባችሁ ፊት ለፊት ይህንን ደቅናችሁ እንዳትረሱት። እዚያ ቦታ ገብቶ ፏ ለማለት ለመደሰት ትጥቃችሁን ጠበቅ አድርጋችሁ። ይህንን እንዲህ በዚህ መልኩ አላህ የሚለምነን ያንን ደብቆ ሳይነግረን፣ ይህን አድርጉ ይህን አድርጉ ብቻ ብሎ ዝም ቢል ምን ይወጠን ነበር ትላላችሁ? እንዲህም ሆኖ ያለንበትን ተጨባጭ የምታዩት ነው። ለዚህ ነው አንድ ነገር ልናገርና ልጨርስ። አላህ ስብሐንሁ ወተዓላ ምን ይላል ደግሞ? ልለዚነ አህሰኑ ልሑስና ይላል አላህ። ለዚነ አህሰኑ ማለት መልካም ለሠሩ ደግ ለሠሩ። መልካምነት የሚጀመረው የመጀመሪያው መልካም ተብሎ መሠረት ድንጋይ የሚቀመጠው የሚመለከውን አካል ማወቅ የሚመለክበትን መንገድ መረዳት ይሄ ነው። አለዛ የሚመለከውን አምላክ ሳያውቅ የሚመለከውን አምላክ ሳይረዳ ደግ ሰሪ መሆን አይቻልም። ለምን ካላችሁ የደግ ስራ ከፋዩ ማን እንደሆነ መታወቅ አለበታል። አዎ ብዙ ሰዎች ኸይር ይሰራሉ፣ ነገር ግን ከማን ምን እንደሚፈልጉ የሚያውቁት ነገር የለም። ስለምናወስሳ ኸይር ሰሪ ለመባል ኸይር ፈላጊ የሚባለውን ኸይር ሲሰራ ደመወዝ ከፋዩን መታወቅ አለበት። ለምሳሌ አንድ ሰው አንድ ቦታ ላይ እየተቆፈረ ነው፣ ሰዎች ይሰራሉ፣ ተዋውለው ተነጋግረው። አንድ ስራ ፈላጊ ሰው አለ። ያም ሄዶ አረ እኔም ስራ ነው የምንፈልግ ብሎ ስራ ሲሰራ ውሎ፣ ማታ ላይ ለእኔ ሲሰጠኝ እንጂ ቢል ማን አናገረህ? ምን ተባብለሃል? ማን ነው ባለቤቱ ቢሉት እንጃኔ ካለ ምንም ፋይዳ የለው፣ ሲለፋ ውሎ እነዛ ደመወዛቸውን ሲቀበሉ የተነጋገሩት የሰራውን ባለቤት ያወቁት ምን ምን ከነሱ እንደሚጠበቅ የተረዱት ደመወዝ ሲከፈላቸው የሰራውን ባለቤት ያላወቀ፣ ደመወዙን ያልጠየቀ፣ ያልተዋዋለ፣ ያልተነጋገረ፣ ምን እንደሚጠበቅበት ይህንን በቅጡ ያልተረዳ ለፍቶ ሲቆፍር ውሎ ባዶ ነው የሚሄደው። ስለዚህ ኸይር ሰሪ ማለት ኸይር ነው ያለው፣ ማን ነው? ምንድን ነው የሚገኘው? ይህን ጠንቅቆ ማወቅ ያስፈልጋል። ለእነዚያ ሰዎች አላላ አልሑስና ሑስና ማለት ጀነት አላቸው። አላላ ሑስና ማለት መልካም ጥሩ ማለት ነው። ጀነት ውስጥ እንደው ጀነት መባለው ራሱ ውስጥ ላይ ያለው በሙሉ የደግ አለም የደግ ሰፈር ነው። ወቃ የደስታ የቅንጦት ሁሉ ነገር የሚገኝበት ነው። ከዛ ቀጠለና አላህ ምን አለ? አረ ይሄ ብቻ አይደለም፣ ጀነት ብቻ አይደለም፣ ጀነት ከነያዘችው ብቻ አይደለም ክፍያው። ለነዛ ለደጎቹማ አላህ ምን አለ ደግሞ ከተባለ፣ ወዚያዳ አላህ ሌላም ጭማሪ አለ፣ አላ ሌላም ጭማሪ አለ። ሱብሃንአላህ! ጀነት ቅድም ያልነው ሁኖ እያለ እንዲህ ላሉት አላህ ሽቶ አላህ ፈቅዶ በትንሽ አመት በትንሽ ዕድሜ ያንንም ከላይ ከታች ብዙ የተጠፋበት ብዙ ነገሮች ግድፈት የተፈጸመበት ህይወት ላይ ይሄን ላሳለፉ ሰዎች ጀነት አያንሳቸውም፣ አያንሳቸውም። አላህ ግን አይ ሌላም ጭማሪ አለረ። አላህ ራሱ ጭማሪ ብሎ ነው ዝም ያለው። የበለጠ ያጓጓል። ደግሞ ይሄ ምን ይሆን ይህ ጭማሪ? እንዲህ ካለው ጀነት ውስጥ የተፈለገው ሁሉ ካለበት ጆሮ ሰምተው የማታውቀው አይኖች አይተውት የማያውቁት ልቦች አስበውት የማያውቁት ከዚህ በላይ ደግሞ ሌላ ምን አለ ብለው የሰው ልጆች የበለጠ ጉጉት እንዳድርባቸው ጭማሬ አለ ብሎ ዝም አለ። ጭማሬው ምንድን ነው ሲባል አብዱላህ ብን አባስ ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል ብለው ባስተላለፉት ሀዲት ምን አሉ ጭማሬ ማለት አላህን መመልከት ነው አሉ። አላህን መመልከት ነው። እስኪ ዝም በላችሁ ይዩት። አንድ ትልቅ የሆነ ነገር ማሽን የሰራ በጣም የሚደነቅ በጣም አንቱ የተባለ ብዙ ነገሮችን የሚያሳይ ብዙ ነገሮችን መረጃ የሚሰጥ ተብሎ ሞባይል የሰራ ብንል፣ ኮምፒውተር የሰራ ብንል ሌሎችንም ማዕት ናቸው። ያንን ለማየት የሰው ልጅ ምድር ላይ ወረፋ ይዝም አታዩትም ገሌ ዘፋ የመጣ ሲባል እንኳ ምንም እኮ የለውም ማለት እሱ ይታያል የአላህ ይሄ ነው ያለው ጉዳይ እና አላህ እኒህ ነገሮችን ሁሉም አስቀመጡ እኒህ ነገሮችን ሁሉ መደረጋቸው ከዚህ በላይ ሩህሩህነት ከዚህ በላይ ቀጭን እንትን ይሄ የአላህ ከዚህ በላይ የሩህ ሩህነት ምን አለ ትላላችሁ? ለዚህ ነው እኮ ሌሎቹ አካላቶች መመለክ የለባቸውም ሲባል መመለክ እንዴት እንዳለባቸው ብቁ ለዚህ የሚያበቃ ባህሪ የላቸውም። ምን ይሰጣሉ? እስኪ እነሱን ላመለከ ምን ይሰጣሉ? እሱ ይቅርና ለመመለካቸው ምንድነው ማረጋገጫው? ለአምልኮት የሚያበቃ የሰሩት ምን አለ? ማንም ሰው ሊያጎበድድላቸው ሊሰግድላቸው ሊለምናቸው ሊማጸናቸው የሚያስ የሚገባ ባህሪ ምን አላቸው? አላህ የሚነግር ለዛ እኮ ነው። ሌሎችን አካላቶች እስኪ ምን አላቸው? ላመለካቸው ምን አዘጋጅተዋል? እኔ ግን ላመለከኝ ይህን አዘጋጀቻለሁ ይላል አላህ። ለነቀፋቸው በምን ይቀጣሉ? አላቸው መቅጫ? አላህ ግን እኔ ግን ጀሀነም አለኝ ይላል። ለመመለክ የሚያበቃኝ የው ሰማዩ፣ መሬቱ፣ እናንተን ጭምር አይደለም ከኛው አካል ውስጥ የሆነውን እንኳ አንዳንድ ጊዜ አላህ ለየት አድርጎ የሰው ልጅን ሰሚና ተመልካች አላደረኳችሁም? ኧረ ተው ሁለታ ይህ ነው ይለናል አላህ ብሎ በዚህ መልኩ ተመላኪነቱን አላህ በተለያየ መንገድ ያስረዳናል። ሌሎች አካላቶች የነቀፋቸውን የሚቀጡበት የታዘዛቸውን የሚሸልሙበት ምን አላቸው? ምንም እንኳን የቀጣቸው እንኳን የነቀፋቸውን መቅጫ አይደለም፣ እንኳን ያመለካቸውን መሸለሚያ አይደለም። በቅጡ እንኳ ስለመመለካቸው እንኳን አዋጅ የላቸውም። ተመላኪ መሆናቸውን እንኳ በስርዓት አሳማኝ ነጥብ የላቸው። አላህ ግን እዚህ ድረስ ነው ይህን መናገሩ፣ ብቸኛ አምላክ መሆኑን ብቸኛ ተመላኪ መሆኑን ያሳያልና ያረጋግጣል። እዝነቱ በዚህ መልኩ ነው። እንደው ለዛሬው ያክል ለማለት ነው። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን አላህ ከዚህ ምሕረት ተሰፊው ከሆነው እዝነቱ እኛንም ያለፈውን አላህ አፉ ይበለን የምናውቀውንም የማናውቀውንም ስህተታችንን እኛ የረሳነው እሱ የሚያውቀው በጣም ብዙ ነው። በእሱ እኛን ይቅር በማለቱ ምንም የማይሆነው ጌታ ምንም የማይጎዳው ጌታ የበለጠ ርህራሄው የሚገለጽበት የሚገለጽባቸው ባሮቹ አላህ አድርገን። ከዚህ በኋላ ለቀሪው ህይወታችንም ጥፋታችንን ተመልክተን ወደሱ የምንመለስ ባሮቹ አላህ አድርገን። ጀነት ውስጥ አላህ እንዲህ ነው ከተባለው ቅንጦት ከተባለው አለም ላይ አስገብቶ አልሐምዱሊላህ ለዚህ ያበቃህን ጌታ የምንለው ከባሮቹ መካከል አላህ አድርገን። ለህይወታችን ትኩረት የምንሰጥ፣ ለህይወታችን የምንሳሳ፣ ባልሆነ ነገር ህይወታችንን የማናባክን ምርጥ ከሆኑት ባሮቹ አላህ ያድርግልን። በያላችሁበት አላህ ይጠብቃችሁ። ወባረከ አላሁ ፊኩም ወጀዛኩም አላሁ ኸይረን።